ራስዬ ሩታ ራስዬ ሩታ ተመችቷታል እኮ ዴ አራስነት እኮ ጥሩ ነው። በተለይ ለጸጉራችሁ ማለት ነው። ምክንያቱም ቅቤ ስለምትቀቡ ምናምን ጸጉራችሁ በተለይ በጣም አሪፍ እኮ ነው፣ ቅቤ ለጸጉር እውነት ለመናገር እና አሁንም ሩታዬ እናቷ ቅቤ የቀባቻት ምናምን ጸጉሯ ራሱ የሚያምር ጸጉር ሆኗል ማለት ነው። እና ምንም እኮ የወለደች አትመስልም ሩታ እውነት ለመናገር እንደዚያው ሽንቅጥ እንደሆነች ናት። እውነት ለመናገር ሽንቅጥ እድለኛ ነሽ ማርያምን። የምር ነው ሰው ወልዶ ቦርጩን ለማጥፋት ምናምን ይሮጣልና ሩታዬ፣ ግን በቃ እንደምታዋት እንደዚያው ናት። ምንም ነገር የለም። ደስ አይልም እንደዚህ ወልዳችሁ የሆነ ሽንቅጥ ስትሉ ማርያምን? ደስ ይላላ ሩታ ሽንቅጥ ያለች ናት። ሰላም ሰላም። እንዴት ናቸው? አይና ለምን ለዚህ ቤት አዲስ ከሆኑ የሚሰውሉ እንግዲህ። እንዴት አያችኋት ሩታዬ አታምሩ ሩታዬ፣ ታረቁ ካብሪሽ ጋራና፣ በቃ ፍቅር ፍቅር ተጫወቱ። እንግዲህ ደግሞ ሁለተኛ ልጅ እንዲመጣ ፍቅር ፍቅር ተጫወቱ። ከዚህ በኋላ ያለውን ተውት፣ የምሬን በቃ ይበቃችኋል። ከዚህ ድረስ ሰራችሁ፣ ከዚህ በኋላ ይበቃችኋል። አሪፍ ነው፣ ታረቁና ልጃችሁን ይዘሽ አንቺም ወደ ቤትሽ ትገቢያለሽ ምናምን። ስለዚህ ታረቁ። የምሪፍ ነውቶች ውዶች ይታረቁ ይታሩ ደስ ይላል። ማርያም እና ታረቁ ታረቁ ብትታረቁ ቆንጆ ነው። ማለት ለመናገር እና ታረቁ አይደል ልጆች እዚህ ይታረቁ ደስ አይልም? የምሪፍ ነው። የተወለደ ሰውኮ በምንም በምንም ትገናኛላችሁ የምራብራችሁ ባትኖሩም ራሱ የሚያገናኛቸው ብዙ አጋጣሚዎች ስላሉ መገናኘታቸው ስለማይቀር መታረቁን የሚያክል ነገር የለም ብዬ ነው የማስበው። ቢታረቁ ጥሩ ነው። እንደኔ እንደኔ ቢበቃችሁ ብትታረቁ ከዛ በኋላ ልጅሽን ክርስትናሽን አስነስተሽ አንቺም ወደ ባልሽ ቤት መምጣት ማለት ነው። ሩታ፣ ምንድን ነው ዓላማሽ? ሀሳብሽ ምንድን ነው? ወይስ ደግሞ አብርሽ እየላሽ በግለሽ እንግዲህ የሚሉ እየናባት ልትተ ይፈልገሽ ሩታዬ ልባን ሴት ነሽ፣ ቆን የምናቀሽ። ስለዚህ ብትታረቁ አሪፍ ነው። ወይ ነኝ ሰው ልጅ ያጋጥማል። ደግሞም ሁለታችሁም እየሰራችሁ ነው፣ ምን ችግር አለ? የምትሰሩ ሁላችሁም ናችሁ፣ ሁለታችሁም ናችሁ። የምታገኙበት ብሩን እና ይሄንን ነው የምለው እና እንግዲህ ሩታዬ ብትመለሽበት፣ ብታስቢበት አሪፍ ነው በይልኝ። እኔ ያው ዛሬ ምንም ላይ መስላችሁ ይችላል፣ ሁለታችሁም ግን ነገ ይቆጫችኋል። ይቆጫችሁ ነገ በተረጉ አሪፍ ነው በይልኝ። እንዴ እንዴ ማለት ነው። እናንተስ ምን ትላላችሁ? ዶች እስኪ ሀሳብ ስጡበት ሁላችሁም።